የሜኒት ጉልዲያ ወረዳ ነዋሪና የስምንት ልጆች እናት የሆኑት ጃናታየው በአካባቢያቸው ኑሮን የሚያቀሉ አማራጮችን ብዛም አለመኖራቸው ልጅ ወልዶ ለማሳደግ ከባድ መሆኑን ያስታውሳሉ። ከባድ ከሚያደርጋቸው ነገሮች መካከል አንዱ ብለው የሚያነሱት ደግሞ በአቅራቢያቸው ያመረቱትንና የሸመቱትን ምርት የሚያስፈጩበት የእህል ወፍጮ አለመኖሩን የሚለው ይገኝበታል። በዚህም ምክንያት ከ50 እስከ 60 ኪሎ ሜትሮችን በእግራቸው ተጉዘው እህል ለማስፈጨት ይገደዱ እንደነበር ያነሳሉ። ስምንት ልጆች አሉኝ። እነሱን ሳሳድግ የእህል ወፍጮ በአቅራቢያችን ባለመኖሩ ልጆቼን ለመንከባከብ በጣም ይቸገር ነበር። ከ50 እስከ 60 ኪሎ ሜትር በእግራችን ነበር እየሄድን የምናስፈጨው። ድካሙ ቀላል የሚባል አልነበረም። ወደ ቤታችን ስንመለስ አምሽተን የምንመለሰው። አሁን ላይ እንደምታየው መንግሥት በፕሮጀክቱ ወደ አካባቢው በመምጣቱ እኛ በጤና በትምህርት፣ በመሠረተ ልማት ተደራሽና ተጠቃሚ እንድንሆን አደረገን። እንደ ጃና ሳየው ያሉ አርብቶ አደር እና ከፊል አር ደሮችን አደሮችን ህይወት ለማሻሻል በሚል ነበር ከስድስት ዓመታት በፊት የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ኤልኤልአርፒ በመላ ሀገሪቱ በሚገኙ አርብቶ አደርና ከፊል አርብቶ አደር አካባቢዎች ላይ መተግበር የጀመረው። ፕሮጀክቱ እየተገበራቸው ከሚገኙ ክልሎች መካከል ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንዱ ሲሆን በክልሉ ምዕራብ ኦሞ ዞን አንዱ ነው። የሄሎፍ ጥያቄ እንዲመለስም አስችሏል። እየተተገበሩ ያሉ የመሰረተ ልማት ስራዎችም ህይወታችንን በተጨባጭ መልኩ ለውጧል ያሉ ሲሆን የቁጠባ ባህልን ለማሳደግም አስተዋጽኦ የጎላ ስለመሆኑም የማህበሩ አባላት ያነሳሉ። ኢንዲያን ካይ ከዚህ ቀደም በአካባቢያችን የህል ወፍጮ የሚባል ነገር አልነበረም። በዚህም ምክንያት በርካታ ኪሎ ሜትሮችን ወደ ከተማ ሂደን አገልግሎት አግኝተን ብንመለሰው ከአካባቢያችን ራቅ ያለ በመሆኑ በጣም እንቸገራለን። ስቃዩም ቀላል የሚባል አልነበረም። ይኸው አሁን በቤታችን አቅራቢያ ወፍጮ ተተክሎልን በማህበር ተደራጅተን እንድንሰራ ሆንን። በዚህም እኛ ገቢ በማግኘታችን ተጠቃሚ መሆን ቻለን። ያ ግዛል ነው ልጆቻችንን ቤት ጥለን ነበር ወደ ከተማ ሄደን እህል አስፈጭተን የምንመለሰው። ይህ አሁን ለልጆቻችን ምግብ በጊዜ ሰርተን እየሰጠን ወደ ትምህርት ገበታቸውን እንልካቸዋለን። ፕሮጀክቱ እንዴት መቆጠብ እንደምንችል በማስተማሩና በመከታተሉ አሁን ላይ በቁጠባ ከአንድ መቶ ሺህ ብር በላይ በማህበሩ ተቀማጭ እንድናደርግ አግዞናል። ጋሻይና አርብቶና ከፊል አርብቶ አደሩ በጤና በትምህርት እንዲሁም በመሰረተ ልማት በመደገፍ ኢኮኖሚያዊ ተጠቃሚነቱ ከፍ እንዲል ስለመቻሉም ነው የተነሳው። ሚስቶቻችንና ሴት ልጆቻችን በርካታ ኪሎ ሜትር ነበር እህል ለማስፈጨት የሚሄዱት። ሴት ልጆቻችን ትምህርት መማር እያለባቸው ነበር ምንልካቸውም ፕሮጀክቱ በአካባቢያችን ከመጣ በኋላ በትምህርት በጤናና በመሰረተ ልማት አገልግሎት እንደ ሌሎች አካባቢዎች ተጠቃሚ በመሆናቸው ይኸው፣ የአካባቢው ሴት ተደራጅተው ስራ በመጀመራቸው ውጤታማ እየሆኑ ይገኛል። ትምህርቲ እጂ ና ዳ ጀዋይዳ ማደ ሸበብ ናይ ዳ በሚኒት ጉልዲ ወረዳ ማህበራትን በማደራጀት በተሰሩ የስራ ዕድል ፈጠራ ስራዎች በተለይ ሴቶችን ተጠቃሚ ማድረግ ተችሏል ነው የተባለው። እዚ አርቡ ተዋደሩ አካባቢ ላይ ሰፊውን ስራ ቀንሶልናል። እኛውን ከዚህ በፊት የስራ አጥ ወጣትን ቁጥር መልስ ባጣንበት ሰአት ላይ ይሄ ፕሮጀክት እዚህ መጥቶ ይህን ችግራችን ቀርፎልናል የሚል ነገር አለን። ከዚህ አንጻር ደግሞ ፕሮጀክቱ በአብዛኛው የያዘው 80 ፐርሰንቱ ሴት ነው፣ 20 ፐርሰንቱ ወንዶች ወጣቶች ላይ ነው የሚሰራው። ስለዚህ በአብዛኛው የሴቶች ተጠቃሚነት ያረጋገጠልን ፕሮጀክት ነው ብለን እንደ ተቋምም ገምግመናል። ከኢኮኖሚ አንጻር በጣም ተጠቃሚ ናቸው እናቶች። ከዚህ በፊት እዚህ እኛ አካባቢ ላይ ሲታይ ያው ከቤት ስራ ውጭ ሌላ ስራ እንደሌላቸው ተደርጎ ይታሰባል። አሁን ግን በዚህ ማህበር ከተደራጁ በኋላ እናቶች በባንክ ገንዘባቸውንም የማስቀመጥ ልምድ ተምረዋል። በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት 216 ወጣቶችን በማደራጀት ከ13000 በላይ ነዋሪዎችን ተጠቃሚ የሚያደርጉ የልማት ስራዎች ሲሰሩ የማህበረሰቡን ኑሮ ማሻሻል ስለመቻሉም ነው የተገለጸው። አሁን እኛ በዘጠኝ ቀበሌዎች ላይ ዘጠኝ ወፍጮዎችን የተከልንበት አግባብ አለ። ከ13000 በላይ ማህበረሰቦችን አድሬስ አድርጓል። አባላቱ ዳይሬክት ተጠቃሚ ደግሞ 216 አባላት ነው። ዘጠኝ የሴቶች የጋራ ፍላጎት ብቻ የተደራጁበትና ዘጠኝ ደግሞ ወጣቶች ሴቶችና ወንዶች ተቀላቅለው የተደራጁበት አግባብ ነው ያለው ማለት ነው። ስለዚህ 18 የጋራ ፍላጎት ቡድኖች በዘጠኝ ወፍጮ ላይ ተሰማርተው ጥሩ ስራ ጥሩ እንቅስቃሴ እያደረጉበት ያለው ነውና ከወፍጮ ስራ ወደ ሶስት ነጥብ ሶስት ትርፍ ያገኙበት ትርፉንም በተለያየ ስራዎች አማራጮች እየተሰማሩበት ያሉበት ሁኔታ ነው ያለው ማለት ነው። መንግስት የአርብቶ አደሩን የገቢ ምንጭ ለማሳደግና የኑሮ ደረጃውን ለማሻሻል በአርብቶ አደር አካባቢዎች የሚያከናውናቸው ማህበራዊና ኢኮኖሚ ጠቀሜታ ያላቸው የመሰረተ ልማት ግንባታ ስራዎችን ማሳያ እንደሆኑና ይህንን ማስፋት እንደሚገባ ተመላክቷል።